ማሻአላ ተባረካህላ። ዛሬ ሽክ ውለሃል እንዴ? ታያችሁት? ይሄማ በቀደም ነው አይደለ? እኔ ስገዛልሽ አንቺም። ማሻአላ ተባረካላ። ፏ ነው ያልከው ባሉካ። በቃ እንዴ አያችሁት? እንግዲህ በቀደም እኔን ሽፎን አልብሶኝ አይታችሁ ነበረ። እኔ ደግሞ ሰርፕራይዝ አድርጌዋለሁኝ ልበሰው እና ልቃርጽህ ብዬ ነው ማለት ነው። ማሻላ ተባረካላ። ያው ከረባቱ ይቀራል ማለት ነው። ከረባት ደግሞ ስገዛለት የባንክ ቤት ሰራተኛ ነው። አረ አትለኝም፣ ግን ስለማረበህ ደስ ብሎኛል። አረ አትለኝም። አምሮብሃል። ማሻላ ተባረካላ። ማሻላ በውሀ ይልቅ በውሀ ይልቅ ትፍትፍ ብለናል። ማሻላ በሉት እናምሮብሃል። እንግዲህ ከረባሽ ጭራሽ ስታደርግበት በቃ የመንግስት ሰራተኛ የለለ የለለ ማለት ነው። የለለ ቆሎ አከብርኩብህ እና ማሻላ ብያለሁ። ደስ ስለማረብህ ደስ ብሎኛል። ማነሽ ችኳ ይሄው አለባብሸልሻለሁ። ውሳጅ ተረከቢኝ በጎዬ ነው በቆየ ጭራሽ በቆየ። ማሙ ገዛ አልክ? እሺ ምንም ማለት አይደለም። እኔንም አልብሰኝ ስለማረብኝ እኔ ደግሞ ሰፕራይዝ አደረግኩ። እንግዲህ ኤድን ቢያልፍ ምንም ቢል እንግዲህ እንደምታስፋ ብሎ አልሰሄድ ማለት ነው። እዛ ነጣ ኤድ ነው በቃ ዛሬ እንደምታስፋ ብሏል ማለት ነው። ማሻላ ተባረካላ። ያው ቤት ውስጥ ነው የቀረጽኩት ያለሁት። አሻላ ውያለ በቃ አሰላሙ አሌይኩም ወረህመቱላሂ ወበረካቱ ሰላም እንዴት ናችሁ የሀዲያ ተከታታዎች እንግዲህ ዛሬ እንዲህ በሚያምር ሁኔታ ሱፍ ገዝታ ሰርፕራይዝ አድርጋኛለች ማለት ነው እንዴት ነኝ አምሮብኛል ብኛል እንዴት ነው

እና በጣም ነው ደስ ያለኝ ያለኝኝ ዛሬ ማለት ነው የእውነት። ሻ ማሻላህ ከረባት እገዛለታለሁ አለው። በጣም ቆንጅዬ ከለር ነው። በጣም ነው የወደድኩት።

ደግሞ ሶስት ያመ ሲለብስ ሲያምርበታል። ማሻአላህ ተባረካላ። በቃ ንጉስ ንጉስ ነው የሆነው ማለት ነው። ማሻላህ ተባረካላ። ከልብ ነው የማመሰግነው። አላህ ያስደስትሽ። በጣም አስደስተሽኛል ማለት አዎ። ኔ የራሱ ደስ ተውለኛል። ያው ሽፎኔ ለውጭ ስለማይሆን አሁን ደግሞ ሙቀት ነው የሆነ ነገር ጣል እንዳላደርግበት ሙቀት ስለሆነ ለዚህ ያላ ዜና ባይተብሽ ማለት ነው። ሆኖም ግን አምሮብስ ላየሁኝ ባይጠልፉብኝ ስታል ነው ማለት ነው። አስባችሁታል። በቦክስ ነው የምላችሁት አትሰቢም። እና አሁን ወደ ጉዳዩ ሰርግ ይዣት ልሄድ ነው ማለት ነው አትለኝም። እኔ እኮ ምሳ ሊከብዜኝ ነው ሰርግ ነው እንደዚህ ለምይይ ልተዋወቃቸው ስለምፈልግ አብዛኞቹን ስለማያውቁኝ፣ እንግዲህ ተዋወቃቸዋለሁ ዛሬ ማለት በአዲስ ፊት አብራችሁን ቆዩ። ሰርጉንም ከተቻለ እናታያችኋለን ማለት ነው በቃ። ሰላም እንዴት ናችሁ? ውድ ቤተሰቦች፣ እኔ ያለው እንግዲህ ሀይቅ ዳርን እያስጎበኘዋችሁ ነው። ገበታ ለትውልድ ፕሮጀክትንም ጭምር ማለት ነው።